የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችኑ ነው። ወደ ቀዳሚው ዜናችን እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት የኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ሐዋርያዊ አገልግሎት የሚፈጽሙባቸው ንዋያተ ቅድሳትን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ ጥበቃ ቤተመጻሕፍት ወመዘክር እንዲሁም ለርዕሰ አድባራት ወገዳማት አክሱም ጽዮን ቤተመጻሕፍት ወመዘክር በተጨማሪም ለጭህ መካነ ሕይወት አጋዕዝተ ዓለም ቅድስት ሥላሴና ደብረ ገነት ቅድስ ኪዳነ ምሕረት ገዳም አበረከቱ ከቅዱስ ፓትርያርኩ ልዩ ጽሕፈት ቤት የደረሰንን መልእክት መጋቢ ምስጢር ሳህሎ አድማሱ ያቀርቡታል። ዝንቱሰ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ዘእምንሱ ሕይወቱ ውስተ ቤተ እግዚአብሔር እንደተባለው ብፁዕ ወቅዱስነታቸው ከእናታቸው ማኅፀን አንስቶ እንደ ቅዱስ ዮሐንስ ለቤተ ክርስቲያን አገልጋይነት የተመረጡ መሆናቸውን ተከትሎ ከተወለዱበት ዕለት ጀምሮ መላው ሕይወታቸውን ለቤተ ክርስቲያን መስጠታቸው የሚታወቅ አብይ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስድስተኛ ፓትርያርክ ሆነው ከተሰየሙበት ጊዜ ጀምሮ ላለፉት ዓመታት በኢትዮጵያ ሀገራችን ሰላም፣ ፍቅር፣ አንድነት እንዲሰፍን ጦርነት፣ ስደት፣ መፈናቀል ጎጠኝነት፣ ዘረኝነት ከቤተ ክርስቲያን አስተዳደር መንግሥታዊና መንግሥታዊ ካልሆኑ ተቋማት እንዲጠፋ ባለመሰልቸት አስተምረዋል፣ አባታዊ የሥራ መመሪያም ሰጥተዋል። አሁንም በመስጠት ላይ መሆናቸውን ንጹሕ አይምሮ ያለው ኢትዮጵያዊም ሆነ ኢትዮጵያዊ ያልሆነ ዜጋ የሚመሰክረው ሐቅ ነው። ከዚህ አንጻር በፓትርያርክነት ዘመናቸው ሐዋርያዊ ተግባራትን ከሚያከናውኑባቸው መካከል ቅዱሳት መጻሕፍት፣ ነዋያተ ቅዱሳት፣ መስቀሎች፣ አርዌ ብርት፣ በትረ ሙሴና የመሳሰሉት ሊቃውንት፣ ካህናት፣ ምእመናንና ምእመናት እንዲማሩባቸው፣ ትውልድም ታሪኩን ለማወቅ እንዲጠቀምባቸው በማሰብ አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርሳቅርስ ቅርስ ቤተ መጻሕፍት ወመዘክር፣ ሁለተኛ የቤተ ክርስቲያናችንና የሀገራችን ታሪክ መነሻ በሆነችው በርስ አድባራት ወገዳማት አክሱም ጽዮን ቤተ መጻሕፍት ወመዘክር፣ ሦስተኛ በመነኮሱበትና በተማሩበት ጭህ መካን ሕይወት ዓለም ቅድስ ሥላሴና ደብረገነት ቅድስት ኪዳነ እምረት ገዳም በተዘጋጀላቸው ስፍራ በክብር ተቀምጠው ጎብኚዎች ይመለከቷቸውና ይማሩባቸው ዘንድ አበርክተዋል። በዚሁ መሠረትም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ ብፁዕ አቡነ ሳዊሮስ የቴክሳስና አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት የሥራ ኃላፊዎች በተገኙበት ለብፁ ጠቅላይ ሥራ አስኪያጅ ያስረከቡ ሲሆን የቅርሳ ቅርስ ቤተ መጻሕፍት ወመዘክር ሙዚየም መምሪያ ኃላፊና ሠራተኞችም ከብፁ ጠቅላይ ሥራ አስኪያጅ እጅ ተረክበዋል። እግዚአብሔር አምላክ ለብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ረጅም ዕድሜ ከተሟላ ጤና ጋር ይሰጥልን ዘንድ ቅድስት ቤተ ክርስቲያናችን በጸሎት ትለምናለች። ጥቅምት 3 ቀን 2018 ዓ ም የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት አዲስ አበባ። በአዲስ አበባ ከተማ ደቀ መዛሙርት ሰብስባችሁ ሊቃውንት ለማፍራት ጉባኤ እንዳይታጠፍ በማድረጋችሁ እናመሰግናችኋለን ሲሉ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ገለጹ። ብፁዕነታቸው መልእክቱን ያስተላለፉት የአዲስ አበባ ሀገረ ስብከት የሊቃውንቱ ጉባኤ ባዘጋጀው ምክክር ላይ ነው። መምህር ጌታቸው በቀለ ዝርዝራለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገር ስብከት የሊቃውንቱ ጉባኤ ጥቅምት አንድ ቀን 2018 ዓም በሀገር ስብከቱ የመሰብሰቢያ አዳራሽ ተካሂደዋል። በመርሃ ግብሩ ላይ መላከ ፀሐይ አባ ኃይለ መለኮት የይይዝ የአዲስ አበባ ሀገር ስብከት የሊቃውንት ጉባኤ ሰብሳቢ የጉባኤውን ዓላማ ሲያስረዱ በአዲስ አበባ ሀገር ስብከት ውስጥ ያሉ ሊቃውንትና መምህራንን በአንድነት ሰብስቦ ማስተዋወቅ፣ የሀገር ስብከቱ ሊቃውንቱን አገናኝቶ ስለ ቤተ ክርስቲያን እንዲመክሩ ማድረግ፣ ሊቃውንቱ ጉባኤውን ለማጠናከር የራሳቸውን ድርሻ እንዲወጡ ማሳሰብ፣ በመጨረሻ ማሻም ሊቃውንቱ ቤተ ክርስቲያን የመጠበቅ ኃላፊነታቸው እንዲወጡ ምክር ሀሳባቸው እንዲሰጡና ድርሻቸው እንዲወጡ ለማሳሰብ የታቀደ መሆኑን ገልጸዋል። ዛሬ የተሰበሰብንበት ዓላማም በአዲስ አበባ ሀገረ ስብከት ደረጃ የሊቃውንት ጉባኤ መደራጀቱን ማስተዋወቅ፣ ሁለተኛ የሀገረ ስብከቱን የሊቃውንት ስብስብ በአግባቡ ለመጠቀም ሊቃውንቱን ማገናኘትና ስለ ቤተ ክርስቲያን እንዲመክሩ ማድረግ የሀገረ ስብከቱ ሊቃውንት ጉባኤን ለማጠናከር የራሳቸውን ድርሻ እንዲወጡ ማሳሰብ፣ አራት ሊቃውንተ ቤተ ክርስቲያንን የመጠበቅ ኃላፊነታቸውን እንዲወጡ በሚያግዙ ጉዳዮች ላይ ለማመካከር ነው። ለዚህ ይረዳን ዘንድ ሁለት የውይይት መነሻ የሚሆኑ ጽሑፎች ይቀርባሉ። አንደኛው የቅዱሳት መጻሕፍት ትርጉም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የሚል ሲሆን ሁለተኛው ደግሞ ቤተክርስቲያንን ለመጠበቅ ከሊቃውንት ምን ይጠበቃል የሚል ይሆናል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሐዲያና ስልጤ አህጉረ ስብከት ሊቀ ጳጳስ እንደተናገሩት ሊቃውንትን እንኳን ደህና መጣችሁ ብለዋል። ብፁዕነታቸው አክሎም ብዙዎች ትናንት እጅግ በጣም በሚቆረቆር ድንጋይ ላይ ተቀምጣችሁ የተማራችሁ እውቀትን ጥበብን የሸመታችሁ ታላላቅ አባቶች ናችሁ። ዛሬ ለብዙ ሰዎች መዳንና ማወቅ ምክንያት የሆናችሁ የነገዋ ቤተ ክርስቲያን ተስፋዎች ናችሁና ክብርና ምስጋና ይገባችኋል ብለዋል። ብፁዕነታቸው አክለውም ዛሬም ምሁራንን ለመፍራት ራሳችሁን በማዘጋጀትና ጉባኤውን እንዳይታጠፍ በማድረጋችሁ እናመሰግናችኋለን በማለት አባታዊ መልእክታቸውን አስተላልፈዋል። ብዙዎቻችሁ ትናንትና እጅግ በጣም የሚቆረቁር ድንጋይ ላይ ተቀምጣችሁ የተማራችሁ እውቀትን ጥበብን የሸመታችሁ ታላላቅ አባቶች ናችሁ። ዛሬ ለብዙ ሰዎች መዳንና ማወቅ ምክንያት የሆናችሁ የነገዋ የቤተ ክርስቲያን ተስፋዎች ናችሁና ክብርና ምስጋና ይገባችኋል። አዲስ አበባ ከተማ ብልጭልጩ ዥንጉርጉሩ በበዛበት ከተማ ላይ ዛሬም አንገታችሁን ደፍታችሁ ደቀ መዛሙርት ሰብስባችሁ የምታስተምሩ የምታሳውቁ ዛሬም በአዲስ አበባ ኒቆዲሞስን ጳውሎስን የመሳሰሉ ሊቃውንት የሐዲስ ኪዳን ምሁራንን ለማፍራት ራሳችሁን በማዘጋጀታችሁና ጉባኤው እንዳይታጠፍ በማድረጋችሁ እናመሰግናችኋለን። እግዚአብሔር ይስጥልን። በረከታችሁ ይደርብን። ሊቀህሩያን ይልማ ጌታውን የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊም እንደተናገሩት ማህበሩ የሚሰራቸው ስራዎች ከቅዱሳት መጽሐፍ ትርጉም ጀምሮ ልዩ ልዩ በመጽሐፍ ቅዱስ ዙሪያ የሚሰሩ ስራዎች ከሊቃውንቱ ጋር ቀጥተኛ ግንኙነት ስላላቸው ሊቃውንትን ማፍራት፣ ሊቃውንትን መደገፍ በተዘዋዋሪ ማህበሩን መደገፍ ስለሆነ በአዲስ አበባ ሀገረ ስብከት ከተዋቀረው የሊቃውንት ጉባኤ ጋር አብረን እንሰራለን ብለዋል። የአዲስ አበባ ሀገረ ስብከት በስሩ አዲስ የሊቃውንት ጉባኤ የሚል ክፍል እያቋቋመ እንደሆነ በብፁዕ አባታችን በኩል መልእክት ደርሶን፣ ይህንንም ጉባኤ በተቻለን አቅም በተለይ ከመጽሐፍ ቅዱስ ማህበር ዓላማ ጋር ስለሚሄድ እንድንደግፍ የምንችለውን እንድናረግ ጥያቄ ሲቀርብልን፣ እውነት ለመናገር ሁለት ያላሰብ ነው ወዲያውኑ ነው የተቀበልነው። ይህንን የሚያደረግንበት ምክንያት አንደኛ ልዩ ድጋፍ ወይንም ልዩ ጥቅም ለመስጠት አይደለም፣ ከኢትዮጵያ መጽሐፍ ቅዱስ ማህበር ዓላማ ጋር ይሄ የተጀመረው ስራ በቀጥታ ግንኙነት ስላለው ነው። ማህበሩ የሚሰራቸው ስራዎች ከቅዱሳት መጽሐፍ ትርጉም ጀምሮ ልዩ ልዩ በመጽሐፍ ቅዱስ ዙሪያ የሚሰሩ ስራዎች ከሊቃውንቱ ጋር ቀጥተኛ ግንኙነት ስላላቸው ሊቃውንትን ማፍራት፣ ሊቃውንትን መደገፍ፣ ሊቃውንት የሚያስፈልጋቸውን ነገር ማቅረብ ማህበሩን በተዘዋዋሪ መደገፍ ስለሆነ ይህንን ለማድረግ ወደኋላ አላልንም። ስለዚህ አሁንም አስረግጬ መናገር የምፈልገው ከአዲስ አበባ ሀገረ ስብከት ከተዋቀረው የሊቃውንቱ ጉባኤ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር አሁን ጀምሯል እስከ መጨረሻው አብሮ እንደሚሰራ ላረጋግጥ እወዳለሁ። በጉባኤው ወቅትም ሁለት ጥናታዊ ጽሁፎች በምሁራን ቀርበዋል። የመጀመሪያውን ጥናት ያቀረቡት መጋቤ ብሉይ አይመር አሸብር የቅዱሳት መጽሐፍ ትርጉም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ በሚል ርዕስ ሰፊ ትንተና ሰጥተዋል። ሁለተኛውን ጥናት ያቀረቡት መምህር የአረጋ ለበጋ ሲሆኑ ቤተ ክርስቲያንን ለመጠበቅ ከሊቃውንት ምን ይጠበቃል በሚል ርዕስ ዘመኑን የዋጀ ትምህርት አስተላልፈዋል። በምክክር ጉባኤው ላይ በአዲስ አበባ ሀገረ ስብከት የሚገኙ ሊቃውንት የብሉያትና የሐዲሳት የትርጓሜ መምህራን ተገኝተዋል። በቀረቡት የጥናት ጽሑፎች ዙሪያም ሰፊ ውይይት ተካሂዶባቸዋል። ከሰሞኑ የሚካሄደው የ44ተኛው የሰበካ መንፈሳዊ ጉባኤ ዓለም አቀፍ መደበኛ ስብሰባ ቅድመ ዝግጅት በተሳካ ሁኔታ መጠናቀቁ ተገለጸ። የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ ዶክተር አባ ቃለ ጽድቅ ሙሉጌታ የዝግጅት ስራው መጠናቀቁን አስመልክቶ የሰጡትን መግለጫ ተከታትለን እንመለስ። በሀገር ውስጥና በውጭ ሀገር የምትገኙ ኢትዮጵያውያን ወገኖቻችን፣ በቅድሚያ እግዚአብሔር ሰላምና ጸጋ ይብዛላችሁ። እንደምናላችሁ አሁን የምንገኝበት በመንበረ ፓትሪያርክ ጠቅላይ ጽፈት ቤት እየተሰራ ያለው ውለገብ አዳራሽ ውስጥ ነው። እንደምታዩት አዳራሹ ለታላቁ ዓለም አቀፍ መንፈሳዊ ጉባኤ እየተዘጋጀ እየተዋበ ይገኛል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ዓለም አቀፍ መንፈሳዊ ጉባኤ በጥቅምት ወር ይካሄዳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቃለ አዋዲው አንቀጽ 46 ድንጋጌ መሰረት ይህንን በየዓመቱ ስታካሄድ በዘንድሮ በጀት ዓመት 44ኛው አለም አቀፍ መንፈሳዊ ጉባኤ ይካሄዳል በዚህ ጉባኤ ከውጭ አገርም ከውስጥ አገርም የቅድስት ቤተ ክርስቲያን የከፍተኛ የስራ ኃላፊዎች ተቋማትና ተጋባዥ እንግዶች የሚገኙበት ነው ከዛም በላይ ብፁዕ ቅዱስ አቡነ ማትያስ ፓትራሪክ ሬሰ ልቃነ ጳጳዛ ዘኢትዮጵያ ሊቀ ጳጳዛ አክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ልቃነ ጳጳሳት በየደረጃው የመንበረ ፓትርያርክ የመምሪያ ኃላፊዎች፣ የየአህጉረ ስብከት ስራ አስኪያጆች፣ ተወካዮች በአጠቃላይ ከ1300 በላይ የሚጠበቅ ሕዝብ የሚታደምበት ነው። ይህ ታላቅ ጉባኤ አመታዊ የቅድስት ቤተ ክርስቲያን ሐዋርያዊ ተልእኮ የሚታይበት አጠቃላይ የስራ ክንውን የሚገመገምበት ታላቅ ጉባኤ ነው። ይህ ጉባኤ ልዩ የሚያደርገው ሁሉም የቤተ ክርስቲያኗ አካላት የሚገኙበትና ለታላቁ የቅዱስ ሲኖዶስ ጉባኤ ግብአት የሚሰጥበት ጉባኤ ነው። ይህ ጉባኤ እያንዳንዱ ሀገረ ስብከት በበጀት ዓመቱ ያገኘውን ስኬትና ያጋጠመውንም ተግዳሮት በሪፖርት የሚያሰማበትና ውይይትም የሚደረግበት ነው። ልምድ የሚለዋወጡበት እንዲሁም ደግሞ ያጋጠመንን ተግዳሮት ወደፊት የመፍትሔ አቅጣጫ የምናስቀምጥበት የቅዱስነታቸው ቃለ ምዕዳን የሚተላለፍበት ታላቅ ልዩ የሆነ ጉባኤ ነው። በዚህ ጉባኤ እንግዲህ ከየአህጉረ ስብከት ከመላው አህጉረ ስብከት ከውጭም ከውስጥም የተጠራችሁ ቀደም ሲል በደረሳችሁ ጥሪ መሠረት በተገለጠው ቀንና ሰዓት እንዲሁም ቦታ እንድትገኙ በአክብሮት እየገለጽን እንዲሁም ለልዩ ልዩ ተጨማሪ መረጃ መምሪያውን በተቀመጠው በሚገለጸው የስልክ መስመር እየደወላችሁ መረጃ የምታገኙ መሆኑንም በዚህ አጋጣሚ እናሳስባለን። እግዚአብሔር አምላክ በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሁን እንላለን። ወስብሐት ለእግዚአብሔር። በአንዳንድ ቦታዎች በመንፈሳዊ አገልግሎት ወቅት በአገልጋዮችና በምእመናን ዘንድ የሚታዩ ተገቢ ያልሆኑ ልማዶች ሊታረሙ እንደሚገባ ተጠቆመ። ዲያቆን ቴዎድሮስ ፍሳሐ በዚህ ላይ እያዘጋጀው ዝርዝር አለው። መምህር አባጌ ሊሆን የቅድስት ስላሴ መንፈሳዊ ኮሌጅ የሥነ መለኮት መምህር ቅዳሴ ልዩ ምስጋና መሆኑን በመጠቆም ነገር ግን በአንዳንድ አገልጋዮችና ምዕመናን ላይ ተገቢው ትኩረት እንደተነፈገውም ይጠቁማሉ። ቅዳሴም ዝም ብሎ ጠቅሎ ምስጋና ሳይሆን ልዩ ምስጋና ማለት ነው። እንግዲህ ቅዳሴ ልዩ ምስጋና ምን አደረገው ስንል አንደኛ፣ በአኮቴት በመገዛት የሚቀርብ ምስጋና የክርስቶስን መስቀልና ሞት ማዕከል አድርጎ ንዜኑ ሞታ ሞቱን እያሰቡ ስቃውን እየተዘከሩ ትንሣኤውንም እያዩ እንደገና በአይነ ኅሊና እነዚህን እያዩ አይነ ኅሊና ወደ ላይ ወደ ሰማይ ሀገራችን በሰማይ ነው። በሰማይ ያሉ ልብ ክሙ ወደ ሰማይ ከሰማያውያን ኅብረት ጋር ሰማያዊ ሆኖ የሚቀርብ ምስጋና። ወሶበ ወይነ ውስተ ፅሪከን ይሄሊ ከመንህ ነቃዋሚያን በውስጥ መንግሥት ከዘላለም ወደ ቤተ ክርስቲያን በገባን ጊዜ እኛ በውስጥ ያለነው የገባነው ሰዎች በአንተ መንግሥት ውስጥ እንደቆምን እናስባለን። ስለዚህ ይሄ ምስጋና በእግዚአብሔር መንግሥት ውስጥ ሆነ የምታቀርበው ምስጋና በሰማይ ሆነ በምድር ያለች ሰማያዊት ርስት ናት። ቤተ ክርስቲያን በምድር ላይ በምትገኝ ሰማያዊ ርስቱ የሰማያዊ ርስት አባል ሆነ ከመላእክት በመላእክት ርደት፣ የመንፈስ ቅዱስ ርበት፣ የክርስቶስ መገኘት እነዚህ ሁሉ ባለበት የሚቀርብ በምድር የሚቀርብ ሰማያዊ ምስጋና፣ ልዩ ምስጋና አምስቱ መስዋዕቶች አሉ። ልዩ የሚያደርጉት አምስቱ መስዋዕቶች፣ አንደኛ ዘንተ ቁርባነ ቅዱስ ስጋው ክቡር ደግሞ አለ። ሁለተኛው መስዋዕት ዘንተ ዕጣን የዕጣን መስዋዕት፣ ሶስተኛው መስዋዕት ደግሞ የመብራት መስዋዕት፣ አራተኛው መስዋዕት ደግሞ ፍሬ ከናፍር ምስጋና በከንፈር እዚህ ተሳለን ምስጋና እያቀረብክ የሚቀር ምስጋና አምስተኛው ነው የመጨረሻ፣ ሁለንተናዊ ሰውነትህ በመገዛት የሚቀርብ የሰውነት መስዋዕት የሚቀርብበት አምስቱ መስዋዕቶች አስተባብረህ አምስቱን የስሜት ሕዋሳት ገዝተህ በምድር እያለ ሰማያዊ ሆነ በሰማያዊ ከፍታ ከፍ ብለህ በሰማይ ያሉ ልብክሙ በሰማያዊ ማንነት በሰማያዊ ከፍታ የሚቀርብ ልዩ ምስጋና፣ በምስጋናው በስተመጨረሻ ደግሞ በሚስጥራት በኩል በመሳተፍ ከክርስቶስ ጋር አንድ ሆነህ የምትዋሀድበት መስቀሉን አስበህ ሞቱን ተዘክረ ስቃውን ባይነሊና እያየ በምታየው መስቀል የማይታየውን የክርስቶስን መከራ አነበ አይኖችህ። የሚታየውን መስቀል ሲያዩ አይምሮህ አይን ህሊናህ ደግሞ የማይታየውን የክርስቶስን መከራ በመስቀሉ አማካኝነት አይምሮ ላይ ክሱት ሊሆን ያደርገዋል፣ ሊከሰት ያደርገዋል። ስለዚህ በዚህ ሁሉ የክርስቶስን ሞት መከራና ስቃይ እያሰብክ በስተ መጨረሻ ደግሞ በማሰብ ብቻ የምትለየው አይደለም። በመስተመጨረሻ ከክርስቶስ ጋር አንድ የምትሆንበት ምስጋና ቅዳሴ ይባላል ማለት ነው። ዋናው ሀሳባችን ሰባኪው ሚሆን፣ ዘማሪው ካላስቀደሰ ሊዘምር ሊሰብክ አይገባው። ሦስተኛውና የመጨረሻው ሰንበት ተማሪዎች፣ ሰንበት ተማሪዎች ዛሬ በቤተ መቅደሱ ጣኑን እያሸተቱ ማስቀደስ ካልቻሉ እንዴት ሰንበት ተማሪ መሆን ይችላሉ? ነው ጥያቄ። ቅድስት ቤተ ክርስቲያን በአገልግሎት ገዳማዊነቷን ማጣት እንደሌለባት በመጠቆም ሁሉም ባለድርሻ አካላት የሚጠበቅባቸውን ኃላፊነት መወጣት እንዳለባቸውም ያነሳሉ። አሴቲክ ፕሌበሪቲ ማለት ገዳማዊ ጣዕሙን ኦርቶዶክስ ካጣ ኦርቶዶክሳዊነት ጥያቄ ምልክት ስር ይወርቃል። ይወድቃል ኦርቶዶክሳዊነት ስክነት ነው። ኦርቶዶክሳዊነት ጽማዊ ነው። ኦርቶዶክሳዊ መረጋጋት ነው። ኦርቶዶክሳዊነት መጠን ነው እንጂ ከልክ ካለፈ የራስ የሰውነት እርካታ የምትፈልግበት አይደለም። ከእግዚአብሔር ጋር በመንፈስ በልቦና የምትገናኝበት ነው። በመጨረሻም ሰማያዊ ጽድቅ በቀላሉ የማይገኝ መሆኑን በመረዳት ተገቢውን ትኩረትና ጥንቃቄ ለሥርዓተ ቅዳሴ መስጠት እንደሚገባ ገልጸዋል። ቅድም እንዳልኩ ዶክሶሎጂካል ነው። የመጀመሪያው ዶክሶሎጂካል ነው ብለህ ስንል ቅዳሴ በካህኑ መሪነት በዲያቆን አስተባባሪነት በምዕመናን ተሳታፊነት የጋራ ነው። ቄሱ አስታጎለ እንደምትልሉ ምዕመናኑ ባለማስቀደስ ያስታጉላል። ቄሱ ባለመምራት ቅዳሴውን አስታጎለ እንደምንልሉ ምዕመናኑ ባለመሳተፍ ቅዳሴውን ያስታጉላሉ። የሦስቱም የጋራ ነው። ስለዚህ የመጀመሪያው ዝግጅት ምንድን ነው ብለህ ካልክ ለዚህ ዝግጅት ተሰጥኦውን የማወቅ የመማር ዝግጅት ያስፈልጋል። ተሰጥኦውን የማወቅ የመማር፣ ሁለተኛም የንስሐ ሕይወቱ በዚህ ዶክሶሎጂ ካል ነው። ቅድም እያለው ቅዳሴ እያንዳንዱን ቃሉን በአግባቡ ማወቅ ያስፈልግ እግዚአብሔርን ታመሰ ይሄ ዝም ብለ እንደው አፍ ላይ የመጣውን ቃላት ሁሉ የምትጠቀምበት ስርዓት፣ አምልኮ በመንፈስ ቅዱስ የተቀመጠ ነው። በመንፈስ ቅዱስ የበቁ አባቶች ለልጆቻቸው የሰጡት ከመንፈስ ቅዱስ ጋር ተገናኝተው፣ ከእግዚአብሔር ጋር ተገናኝተው እኛም ከእግዚአብሔር ጋር አንድ እንድንሆን መንገዱን፣ ስርዓቱን ሰርተው አስቀምጠውልናል። በዛ የመሄድ የመገዛት የመጓዝ ኃላፊነት አለብን። ስለዚህ ቃሉን በደንብ ማወቅ ያስፈልጋል። ዝም ብሎ እንዳመጣ ይጮኸም። ቅዳሴ ማወቅ ያስፈልጋል። ቃሉን ማወቅ ያስፈልጋል መማር፣ ተሰጦ መማር፣ ለምመናም በሙሉ መብታቸው ሳይሆን ግዴታቸውን። ስለዚህ ሁለተኛው ንስሐ ነው። ሶስተኛው ንጽህናንስሐ ነፍሳዊ ንጽህና ውስጣዊ ንጽህና ነው። ሶስተኛው ደግሞ አካላዊ ንጽህና ያስፈልጋል። አካላዊ ንጽህና መንጻት፣ መታጠብ ያስፈልጋል። ጥፍርህን እንደይሄ ዝም ብለህ እንዲያርጋ አይኬድም። ቅዳሴ ሱ ምንድነው? ጥፍር ጥፍርህን መቁረጥ አለብህ። እንደገና አጠቃላይ ከጸጉርም ከአጠቃላይ ካለባበስ እስከ አጠቃላይ ሁለንተናው የሆነ ከካልሲ ከላይ ከግርህ እስከ ራስ ድረስ ንጽህና አካላዊ ንጽህና፣ አዲስ ይሁን አሮጌ እሱ ጋር አትገደድም። ብትገደድ ሁለት ነገር ነጭ እንዲሆን አልባሳትህ ትገደዳለህ፣ ሁለተኛ ንጹህ እንዲሆን። በመጨረሻም በኤሌባቡር ሀገረ ስብከት በሁሩሙ ወረዳ የሃይማኖት ጥላቻ ሲያስተላለፍ በነበረው ግለሰብ ላይ የሕግ ውሳኔ ተላለፈ። መምህር የኔነህ ታፈሰ በዚህ ላይ ዝርዝር አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢሉባቦር አገረ ስብከት በሩ ወረዳ በቪዲዮ ቀረጻ የመቤታችንን ስዕል መጣል ስለ ጻዲቁ አቡነ ተክለ ሃይማኖት የስድብ ክብረ ነክ ንግግሮች የተናገረ ኦርቶዶክስ ካልታደሰች ድል ፈንታዋ ሙዚየም እናደርጋታለን በማለት መልእክት ማሰራጨት ራሳቸውን ክርስቲያን ይላሉ ክርስቲያን ሳይሆኑ በማለትና በታቦተ ጽዮን ላይ አግባብ የሌለውን ጽሑፍ በማሰራጨት አስነዋሪና ተቻችሎና ተከባብሮ የሚኖሩትን የተለያዩ ቤተ እምነቶችና ማህበረሰብ ለማለያየትና እውከትና ብጥብጥ ግጭት ለመፍጠር ሆን ብሎ የሄደበት መንገድ ትክክለኛ ባለመሆኑ በሕግ አግባብ እንዲቀጣ ተደረገ። የሕግ ተጠያቂነት ውሳኔ በወረዳው የጸጥታ አካላት ክትትል ቁጥጥር ስር የዋለ ተከሳሹ በፖሊስና በአቃቤ ሕግ ጋራ ምርመራ ተደርጎበታል። አቃቤ ሕግ ያቀረበውን ክብስ ተከሳሽ ድርጊቱን የፈጸመው በወቅቱ በሥራ ላይ በነበረው 1996 የወጣ የወንጀል ሕግ አንቀጽ 32 ክንፍ 1 ቅንፍ ኤና አዋጅ ቁጥር 1185 2012 አንቀጽ 4 ና 7 ንፍ 1 ስር የተመለከቱትን የጥላቻ ንግግርና የሐሰተኛ መረጃ ስርጭት መካከል የሚመለከቱትን ድንጋጌዎችን በመተላለፍ መሆኑን አስረድቷል። በዚህም መሰረት በውርሙ ወረዳ ፍርድ ቤት በቀረበው ክስ ተከሳሹ የማህበራዊ ሚዲያ ላይ በተፈጸመው የጥላቻ ድርጊቶችና የሃይማኖት ስሞች ማጥላላት መፈጸሙ ካረጋገጠ በኋላ አንድ ዓመት ከስድስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። ለሁርም ወረዳ የጸጥታ አካላት በአጠቃላይ የወረዳ ሕግ አስከባሪዎችና ላፊዎች፣ ለሁሩም ወረዳ የሃይማኖት ተቋማት የአገር ሽማግሌዎችና ይህን ጉዳይ ተከታትለው ማህበረሰቡንና የሃይማኖት ተቋማት በፍቅርና በመቻቻል በመረዳዳት ተካባብረው እንዲኖሩ ላደረጉ ጉልህ አስተዋጽኦ ለፈጸሙና እጅግ ታላቅ ስራን ላደረጉ ምስጋና ይገባቸዋል፤ በማለት ይህ የተገኘው ከውርሙ ወረዳ ኮሚኒኬሽን መሆኑን እናሳውቃለን። የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን አሁንም ይቀጥላሉ። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።